ሰላም ሰላም ውድ የቻናል ቤተሰቦች ሀሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው አማረኛ እና ሌሎች የትምህርት አይነቶችን እያስተማር እንገኛለን በኢሞ በዋትሳፕ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ሰላም ሰላም፣ በዚህ ቪዲዮ የአማርኛ ፊደላትን ድምጻቸውን ይዘን ቅርጻቸውን መለየት አቃተን ላላችሁ ተማሪዎች ይሆናል ብዬ ያዘጋጀሁትን ቪዲዮ ነው ይዤላችሁ የመጣው። በኦንላይን ከዚህ የበለጠ መማር ለምትፈልጉ ከዚህ በታች አስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናቸው ሰብስክራይብ፣ ላይክ፣ ሼር በማድረግ ይህን ቪዲዮ እስከ መጨረሻው እዩት። በቀጣይ ይዤላችሁ የመጣ ቪዲዮ እንዲህ ደርሳችሁ ሰብስክራይብ ማድረጉን አትርሱ። ቀጥታ ወደ ቪዲዮ ስነድ እቺ ሀ ለ ሀ መ ሰ ረ ሰ ሀ ለ ሀ መ ሰ ረ ሰ ሁ ሉ ሁ ሙ ሱ ሩ ሱ ሁ ሉ ሁ ሙ ሱ ሩ ሱ እንግዲህ የመጀመሪያ ፊደሎች የምታዩቸው ከጎን ከጎናቸው ቅጥል የላቸውም። ሁለተኛ ላይ ያሉ ፊደላት ግን ከጎን ከጎናቸው ቅጥል ሲደረግባቸው ሁለተኛ ፊደላት ይሆናሉ ማለት ነው። ሶስተኛ ላይ ያሉ ፊደላት ደግሞ እንደምታዩቸው ግረሻፋፋ ናቸው ሁሉም። እና ሶስተኛ ፊደል የሚሆኑት ከእግር ከእግራቸው ሸፋፋ ሲደረግ ነው ስታነቡም ኢ የሚል ድምጽ እያወጣችሁ ታነቧቸዋላችሁ ማለት ነው ሂ ሊ ሂ ሚ ሲ ሪ ሲ ሂ ሊ ሂ ሚ ሲ ሪ ሲ አራተኛ ላይ ያሉ ፊደላት ደግሞ ባለ ሁለት እግር ከሆኑ ወይም ባለ ሶስት እግር ከሆኑ የመጀመሪያ እግራቸው ያጠራ። ባለ አንድ እግር እና ቅርጽ አልባ ከሆኑ ግን የተለያየ ቅርጽ ነው ሊኖራቸው የሚችለው። እንግዲህ ድምጻቸውን እንደምታዩቸው እናነባቸዋለን ማለት ነው። ይቺ ሀ ላ ሀ ማ ሳ ራ ሳ ሳ እንግዲህ ይችን እንደምታዩት የመጀመሪያ ግሯ አጣራ ነው ማለት ነው። አራተኛ ላይ ስለሆነች ይችም እንደዛው ማለት ነው። አምስተኛ ላይ ያሉ ፊደላት ደግሞ ሁሉም ቀለበት ያላቸው ናቸው። በህት በኩል በቀኝ በኩል ሆኖ ታች ዳር ማለት ነው። ሄ ሌ ሄ ሜ ሴ ሬ ሴ ሴ ሄ ሌ ሄ ሜ ሴ ሬ ሴ ሴ። ስድስተኛ ላይ ያሉ ፊደላት ደግሞ ወጥ የሆነ ነገር ወይም ቋሚ የሆነ ምልክት የላቸውም። የተለያየ ቅርጽ ነው ያላቸው። ድምፃቸውን በመስማት እያንዳንዳቸው ቅርጻቸውን ትኩረት ሰጣችሁ በማየት እየጻፋችሁ መለማመድ ይኖርባችኋል። ይቺ ህ ል ህ ም ስ ር ስ ስ ህ ል ህ ም ስ ር ስ ስ ሌላኛውና የመጨረሻ ፊደላት የሚባሉት ደግሞ ሰባተኛ ላይ ያሉ ፊደላት ሲሆኑ የመጨረሻ እግራቸው አጣራ የሚሆነው ባለ ሁለት እግር ሲሆኑ ነው፣ ወይም ባለ ሶስት እግር ከሆኑ ነው። እንደምታዋት ይቺ ባለ ሁለት እግር ስለሆነች የመጨረሻ እግሯ አጣራ ነው። አራተኛ ላይ የመጀመሪያ እግሯ ነበር። ሰባተኛ ላይ ደግሞ የመጨረሻ እግሯ ታጠራለች ማለት ነው። ይችን በተመሳሳይ ነገር ግን ባለ ሁለት እግር እና ባለ አንድ እግር እና እንዲሁም ባለ ሶስት የሚሉት የተለያየ ቅርጽ ነው ያላቸው። ባለ ሁለት እግር ከሆኑ የመጨረሻ እግራቸው ሲያጠር ቅርጽ አልባ ወይም ባለ አንድ እግር ከሆኑ ደግሞ የተለያየ ቅርጽ ነው ሊኖራቸው የሚችሉ። ባለ አንድ እግር ከሆኑ አናታቸው ላይ ቀለበት የመኖር እድል አላቸው። ቅርጽ አልባ የሚባሉት ደግሞ የተለያየ ቅርጽ ነው ያላቸው። እነሱን ትኩረት ሰጣችኋቸው። ይቺ ሆ ሎ ሆ ሞ ሶ ሮ ሶ። እደግመዋለሁ፣ ሆ ሎ ሆ ሞ ሶ ሮ ሶ ሶ። እንግዲህ ቅድም ያልኋችሁን ካስታወሳችሁ የመጀመሪያ ፊደላት። ምንም አይነት ከጎናቸው ወይም ካናታቸው የተለየ ቅርጽ አይኖራቸውም። ሁለተኛ ላይ ያሉ ፊደላት ደግሞ ከጎን ከጎናቸው ቅርጽ ቅጥል ቅጥል ይደረግባቸዋል። ሶስተኛ ላይ ከግር ከግራቸው ላይ ግረ ሸፋፋ በቀይ በኩል ይደረጋል። አራተኛ ላይ ባለ ሁለት ግር ከሆኑ የመጀመሪያ ግራቸው ያጠራል። ባለ አንድ እግር ከሆኑ ደግሞ ወደ ግራ ወደ ግራ ይጣመማሉ። ያ ማለት ይቺ ቀ አራተኛ ላይ ወደ ግራ ትጣመማለች። አራተኛ ላይ ወደ ግራ ትጣመማለች። ሌሎችም በዚህ መልክ ይሄዳሉ ማለት ነው። አምስተኛ ላይ ሁሉም ባለ አንድ እግር ሆነም ባለ ሁለት እግር ሆነም ቀለበት አላቸው ማለት ነው። ስድስተኛ ላይ ቅድም እንደነገርኳችሁ የተለያየ ቅርጽ ነው ያላቸው። እነዚህን ትኩረት ሰጣችሁ ድምጻቸውን በመስማት ቅርጻቸውን እየጻፋችሁ መለማመድ ትችላላችሁ። ሌላኛውና የመጨረሻ ላይ ሰባተኛ ላይ ያሉ ፊደላት የአራተኛ ተቃራኒ ነው የሚሆኑት። እንዴት ከሆኑ ባለ ሁለት እግር ከሆኑ ማለት ነው። ያ ማለት አራተኛ ላይ የመጀመሪያ ግሯ ነበር ያጠረው፣ ሰባተኛ ላይ ደግሞ የመጨረሻ ግሯ ያጥራል ማለት ነው። ባለ አንድ እግር ከሆኑ ደግሞ ቀለበት ካናታቸው ላይ ይኖራቸዋል። ይው እንደምታያቸው የቀቤት መጨረሻ፣ የተቤት መጨረሻ እና የቸቤት መጨረሻ ቀለበት አላቸው ማለት ነው። እንግዲህ እያንዳንዳቸው እናያቸው። እስኪ ይቺ ሸ- ቀ በ በ ታ ቸ የ የ ሸ ቀ በ በ ታ ቸ የ ሁለተኛ ላይ ያሉ ደግሞ ከጎናቸው ቅጠል ያላቸውን ስናያቸው ሹ ቁ ቡ ቡ ቱ ቹ ዩ ቹ ቁ ቡ ቡ ቱ ቹ ዩ ዩ። ሶስተኛ ደግሞ ግረ ሸፋፋዎችን በቀኝ መኮ ስናይ ሺ ሺ ቂ ቢ ቢ ቲ ቺ ይ ሺ ቂ ቢ ቢ ቲ ቺ ይ ይ። አራተኛ ደግሞ እግራ ጣራ እና ወደ እግራ የዞሩትን ስናይ እግራ ጣራዎች ሻ ሻ ቃ ባ ቫ ታ ቻ ያ ያ ሻ ቃ ባ ቫ ታ ቻ ያ ያ አምስተኛ ላይ ደግሞ እንግዲህ እንደምታቸው ሁሉም በቀይ በኩል ቀለበት ቀለበት አላቸው። ታች ላይ ሼ ቄ ቤ ቤ ቴ ቼ ዬ ዬ ሼ ቄ ቤ ቤ ቴ ቼ ዬ ዬ። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። እየጻፋችሁ ድምፃቸውን ተከታተሉኝ። ሺ ቀ በ ብ ት ች ይ ሺ ቀ ብ ብ ት ች ይ ይ። ሰባተኛ ላይ ደግሞ እንግዲህ የመጨረሻ እግራቸው ባለሁለት እግር ከሆኑ አጣራ ይሆናሉ። ባለ አንድ እግር ከሆኑ ቀለበት ይኖራቸዋል ብያችሁ ነበር።

እቺ ነ ነ ኘ አ ከ ሀ እቺ ቅጥል የሌላትም፣ ሶሪ እቺ ቅጥሏት ትጠፋለች። ሀ ነው ምትሏት። ከዛ ወ ዘ ዘ እነዚህ የመጀመሪያ ፊደሎች ናቸው። ሁለተኛ ላይ ደግሞ ከጎናቸው ቅጥል ስታደርጉባቸው ኑ ኑ ሶስተኛ ላይ ደግሞ ከእግር ከግራቸው እግረ ሸፋፋ ሲሆኑ ከጎናቸው ያለው ቅጠል ሊጠፋና እግረ ሸፋፋ ይሆናሉ ማለት ነው። ኒ ኒ ኢ ኪ ሂ ዊ ዚ ዚ ኒ ኒ ኢ ኪ ሂ ዊ ዚ አራተኛ ላይ ደግሞ እንግዲህ ባለ አንድ እግር ከሆኑ የተለያየ ቅርጽ ይኖራቸው አነያቸዋለሁ። ባለ ሁለት እግር ከሆኑ ግን እንደምታዩቸው የመጀመሪያ እግራቸው ያጠራል። እናንባቸው እስኪ ድምጻቸውን ይቺ ና ና፣ ኛ፣ አ፣ ካ፣ ሀ፣ ዋ፣ ዛ፣ ዛ፣ ና፣ ኛ፣ አ፣ ካ፣ ሀ ዋ ዛ ዛ አምስተኛ ላይ ደግሞ ባለቀለበት ናቸው፣ እንደምታያቸው ኔ ኜ ኤ ኬ ሄ ዌ ዜ ዜ ኔ ኜ ኤ ኬ ሄ ዌ ዜ ዜ ን ኚ እ ክህ ው ዝዝ እነዚህ ስድስተኛ ላይ ያሉ ፊደላት ናቸው። እንድገማቸው እስኪ ን ክ ህ ው ዝ ዝ ሰባተኛ ላይ ያሉ ፊደላት ደግሞ እንግዲህ ከናታቸው ላይ በብዛት ባለ አንድ እግር ከሆኑ ቀለበት ይኖራቸዋል ብያችሁ ነበር። እንግዲህ እንደምታዩቸው ናቸው። ባለ ሁለት እግር ከሆኑ ደግሞ የመጨረሻ እግራቸው ያጠራል። ሲሄድ እያንዳንዳቸው ድምጻቸውን እኒ ኖ ኖ ኞ ኞ ኦ ኦ ኮ ኮ ሆ ሆ ወ ወ ዞ ዞ። እንግዲህ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ቆይታ ይሆነላችሁ።